ጤና ይስጥልኝ ውድ ተመልካቾቻችን ወደ ሲስተር ትርሃስ ቻናል እንኳን በደህና መጣችሁ። ባለፈው ስለ አስም የሰራሁላችሁን ቪዲዮ ስለወደዳችሁ ደስ ብሎኛል። ኮሜንት ለጻፋችሁልኝ፣ እንዲሁም ሰብስክራይብ ያደረጋችሁኝም በሙሉ በጣም አመሰግናለሁ። ለጠየቃችሁኝ ጥያቄ ምላሽ በሚቀጥለው ቪዲዮ ይዤ መለሳለሁ። ዛሬ የምንነጋገረው ስለ አንድ በዝምታ የሚያሰቃይ በሽታ ርዕስ ነው። ምናልባት አሁን ሶፋ ላይ ተቀምጣችሁ ለመነሳት የሚከብዳችሁ ወይም ሽንት ቤት ውስጥ ረዘም ያለ ጊዜ የምታሳልፉ ሰዎች ትኖራላችሁ። ዛሬ በዚህ ቪዲዮ እየተነጋገርን ያለነው ስለ ፊንጢጣ ኪንታሮት ፓይልስ፣ ወይም ደግሞ ሄሞሮይድስ እየተባለ ስለሚጠራው ነው። በጣም የተለመደ ሆኖ ሳለ ብዙ ጊዜ በዝምታ የሚሸፈን እና የእፍረት ምንጭ የሚሆን ችግር ነው። ነገር ግን ዝምታ መፍትሄ አይደለም። ዛሬ ይህንን መጋረጃ ገልጠን ሳይንስን መሰረት ያደረገውን ዘላቂ መፍትሄ አብረን እንፈትሻለን። ተከታተሉ። ኪንታሮት ምንድን ነው? እናስ አይነቶቹስ ውስጥ ምን ምን ናቸው? ኪንታሮት ማለት በፊንጢጣ ዙሪያና በመጨረሻ እንጀት ውስጥ የሚያብጥለን መሰሎች ናቸው። በሶስት ዋና ዋና ክፍሎች ይከፈላሉ። የመጀመሪያው ውስጣዊ ሲሆን አብዛኛውን ጊዜ ህመም የለውም ክፍት ቀይ ደም የማፍሰስንባል ያለው። ሁለተኛው ውጫዊ ፓይልስ ነው ፊንጢጣ አፍ ላይ ከቆዳ ስር የሚገኝ ስቃይ የበረታና ሰማያዊና ጥቁር ቀለም የሚይዝ ነው። ሦስተኛው ግልብጥ ሬክተም ነው፣ የመጨረሻን አንጀት ተገልብጦ የሚወጣ ነው። ዋና ምልክቶቹ የማሳከክና የመለብለብ ስሜት፣ ውጋት፣ ፈሳሽና ደም ናቸው። በፊንጢጣ በኩል የሚፈስ ደም ሁሉ ኪንታሮት አይደለም እና በጊዜ ወደ ጤና ባለሙያ መሄድ ወሳኝ ነው። እና ዘላቂ መከላከያ መንገዶች ውስጥ ኪንታሮትን ለመከላከል ወይም ለማከም ቁልፍ ነገሩ የሚጀምረው ለምን እንደሚከሰት ከመረዳት ነው። ኪንታሮት በሌሎች እንስሳት ላይ የማይታይ በመሆኑ ይህ ችግር ከእለት ተዕለት ልማዳችን የመጣ መሆኑ በግልጽ መረዳት ያስፈልጋል። አራቱ የኪንታሮት ዋና ጠንቆች እነዚህ ናቸው። የመጀመሪያው የሆድ ድርቀት፣ የአንጀት ላይ ግፊት፤ ይህ ዋናው መነሻ ሊሆን የሚችል ነው። አንጀታችን ውስጥ የሚቆይ ጠንካራ አይነ ምድር በፊንጢጣ በኩል ለማለፍ ሲቸገር ከወትሮው በላይ እንገፋለን። ስትሪኒንግ። ይህ ግፊት ደግሞ የፊንጢጣ ዙሪያ ያሉትን ደም ሴሎች ብለድ ቬዝል ያሳብጣቸዋል። ሁለተኛው ደግሞ ከባድ ነገሮችን ማንሳት። ከባድ ነገር ማንሳት እናም የሆድ ድርቀት ጋር ተመሳሳይ የሆነ ግፊት መፍጠር ቀጣዩ መንስኤ ሊሆን ይችላል። ከባድ ነገር ስናነሳ ትንፋሻችንን አምቀን እንገፋለን። ይህ ልክ ሽንት ቤት ላይ እንደምንገፋው ሁሉ የሆድ ዕቃ ውስጥ ያለውን ግፊት ከፍ ያደርገዋል። ይህ ደግሞ በፊንጢጣ አካባቢ ያለውን የደም ፍሰት ያዛባል። ደም ሴሌሎችም ያሳብጣቸዋል። ሶስተኛው፣ በአንድ ቦታ ላይ ለረጅም ጊዜ መቆም ወይም መቀመጥ ሌላው ትልቁ መንስኤ ነው። ለረጅም ጊዜ ስንቀመጥ፣ በተለይ ሽንት ቤት ላይ ረዘም ያላለ ሰዓት ስንቀመጥ፣ ስልክ ስንነካ ወይም ስንቆም በሰውነታችን የታችኛው ክፍል ላይ ያለው ግፊት ይጨምራል። ይህ የማያቋርጥ ጫና ደም ሲሎች እንዲገዘፉና የመለጠጥ ባህሪያቸውን እንዲያጡ ያደርጋል። አራተኛው ፋይበር አዘል ምግቦችን በበቂ አለመመገብ። ይህ ልማድ ወደ ሆድ ድርቀት የሚመራ ነው። የሆድ ድርቀትን የሚከላከለው ፋይበር ነው። በአመጋገባችን ውስጥ ፋይበር ሲቀንስ የአይነ ምድር ይጠነክራል፣ እናም ይዳርቃል። በዚህም የተነሳ ሆድ ድርቀት ይፈጠራል። ድርቀትም ደግሞ ወደ ኪንታሮት ያመራል። እነዚህ አራቱ የኪንታሮት ችግር መነሻዎች ናቸው። ኪንታሮት እጣ ፋንታ ሳይሆን ልማድ ስለሆነ ልማዶቻችንን ዛሬውኑ መቀየር ይኖርብናል። ዘላቂው መፍትሄ የሆድ ድርቀትን ማስወገድ ነው። ፋይበርን ያካበት ምግቦችን እንዳጃ፣ ስንዴ፣ ትኩስ ፍራፍሬዎችን፣ ሁሉንም የጓሮ አትክልትን፣ ጥራጥሬንና እሸትን፣ በቆልትን አዘውትሮ መመገብ እነዚህ ምግቦች ያለምርናቸውና አዘውትረን የማንመገባቸው ሊሆኑ ይችላሉ። ለጤናዋ ሲሉ ግን እባክዎን ቀስ በቀስ እየተለማመዱ ይሄዱ። በየቀኑ በቂ ፈሳሽ መጠጣት ወሳኝ ነው። የእንስሳት ውጤቶችን መቀነስ፣ በቀን አንድ የሾርባ ማንኪያ የተልባ ዘይትን መጠጣት ይኖርብዎታል። የህክምናና የአኗኗር ዘይቤ ክንታሩ ከወጣ በኋላ በቤት ውስጥ የምናደርጋቸው የጊዜያዊ እፎይታን የሚሰጡ ዘዴዎች አሉ። የመጀመሪያው ፊንጢጣን በሙቅ ውሃና በሳሙና ማጽዳት፣ ሁለተኛው የሾርባ ቅጠልን ሻይ መጠጣት፣ በጥንቃቄ የተላጠ ነጭ ሽንኩርትን ወይም ድንችን በሌሊት መወተፍ የአካል ማጠንካሪያ ስፖርትን ማዘውተር፣ ለረጅም ጊዜ አለመቀመጥ ወይም አለመቆም። የሚያስቀምጡ መድኃኒቶችን በተደጋጋሚ መውሰድ የለብንም። ወደ ሆስፒታል መቼ መሄድ አለብን? ምልክቶቹ ሲበረቱ፣ የደም መፍሰስ ሲጨምር፣ ወይም የቤት ውስጥ ሕክምናዎቹ ካልሰሩ ዘመናዊ ሕክምና መፈለግ አለብን። ለከፋ ችግር ሁሉ መፍትሄ ወደ ሆስፒታል መገዝከስ ነው። ውድ ቤተሰቦቼ ኪንታሮት በዝምታ የሚሸፈን ችግር አይደለም። ይህንን መረጃ ከተማራችሁ በኋላ የመፍትሔው ባለቤቶች እናንተ ናችሁ። ውሃን ጠጡ፣ ፋይበር የበዛባቸው ምግቦች አብዝታችሁ ተመገቡ፣ ዛሬውኑ የአካል ብቃት እንቅስቃሴን ጀምሩ። እናም ወዱ ቤተሰቦች ስለፊንጢጣ ኪንታሮት ፓይልስ፣ ወይም ደግሞ ሄሞሮይደስ ዛሬ የነበረን ቪዲዮ ይህንን ይመስል ነበር። እንደተማርነው ነው ኪንታሮት ዕጣ ፈንታ ሳይሆን የአኗኗር ልማድ ነው። ስለዚህ ዛሬውኑ ውሃችንን ጠጣ፣ ፋይበር የበዛባቸው ምግቦች እንመገብ፣ እናም የሰውነታችንን ጥንካሬን ጨምር። ስለ አስም ህመም ወይም ዛሬ ስለተማርነው ኪንታሮት ሌላ ማንኛውንም ጥያቄ ካላችሁ ወይም ስለሌላ የጤና ችግር ማወቅ የምትፈልጉ ከሆነ በኮሜንት ላይ መጻፍ ትችላላችሁ። የእናንተ ጥያቄ ለቀጣይ ፕሮግራማችን ርዕስ ይሆናልና። በተጨማሪም ቻናሉን ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረግ አትርሱ። የምለቃቸው ጠቃሚ ቪዲዮዎች እንዲደርሳችሁ ደግሞ የደውል ምልክቷን መጫን አትርሱ። በቀጣይ በሌላ ጠቃሚ የሆነ ርዕስ የጤና ርዕስ እስከምንገናኝ ድረስ